በስምአብ ወወልድ ወንፈስ ቅዱስ አሃዱ አምላክ አሚን። መልካ ኪዳን ምረት እግዚአብሔር ወሃብ ብርሃን እመቤቴ ኪዳን ምረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪ ባንድነቱ ጸንቶ የሚኖር የብርሃም መገኛ እርሱ እግዚአብሔር ለቃል ኪዳንሽ የተሰጠውን ልዩ ክብር አይዘንድ። የቸርነቱ ጸዳል ብርሃን ዐይነ ልቦኔን ያብራል። የቃል ኪዳና እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ ሁሉ እመቤት ንሽኩን ለዝክረ ስምኪ እመቤቴ ኪዳነ ምህረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና የቃል ኪዳን እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በለተ አርብ የተገኘውን የደህንነታችን ተስፋ ያስገኝሽ እውነተኛ መስገብ ነሽ። እኩን አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። ለስዕርተ ርእስኪ እመቤቴ ኪዳነ ምህረት ሆይ ያለማአቋረጥ ሰማያዊ ጠል ለረበረበበትና የሐር ጉንጉን ለሚመስለው ለራስ ፀጉርሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ስጋዊ ህይወት ያይደል የነፍሴን ህይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምረቅ ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ ለርእስኪ እመቤቴ ኪዳነ ምህረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ርዕስሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገር ተናገሩ፣ ነፍሳቸውንም አጠፉ። ለገጽኪ እመቤቴ ኪዳነ ምህረት ሆይ ከፀሐይና ከጨረቃ የብርሃን ፀዳል ይልቅ ለሚያንፀባርቀውና በንጽህናና በቅድስና ለሚያበራው ለፊትሽ ደንግባ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖኅ አንቺን ከተቀበለ ጀምሮ እነሆ ምድር ዳግመኛ የጥፋት ውኃ አላገኛትምና። ለቀራንብትኪ እመቤቴ ኪዳነ ምህረት ሆይ የዐይናችን እይታና አገላለጥ ለመጠበቅና ለመንከባከል ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ያለ ዘር አብሲ የወለድሽው ልጅሽን ኃጣን እንኳን ሲሆኑ ስምሽን ከጠሩ ምርልሻለሁ ስትል የገባልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ለአይነቴኪ መቤቴ ኪዳነ ምህረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክሎ እንደሚያበሩ የቀንዲል መብራቶች ለተመሰሉ ዐይኖችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ የይቅርታና የርህራይ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኚኝ ያላንቺ ማዳን የሚቻለው የለምና። ለእዛንኪ እመቤቴ ኪዳነ ምሕረት ሆይ ባህርሽን ባሕር ያድርቆ ሥጋሽን ከተዋደ ፈጣሪ ልጅሽ ዘንድ የቃል ኪዳን የምሥራች ለተነገራቸው ጆሮችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳን የካህንም ደጅ እንዳታሳይ እማለድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና ለመላእክት ህኪ፣ እመቤቴ ኪዳነ ምህረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮች ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት ኦ ወዮ እኔን እኔን የቃል ኪዳና መቤት ሆይ የሁለቱ ህትማማቾች የሐሊባና የሐላ ነፍሳት በገሃነብ ተጥለው! ከሚያለቅሱበት ከዛ እንዳልወርቅ በቃል ኪዳንሽ ተላ ደስታ ወዳለበት ቦታ አሳርግኝ። ላእናፊኪ መቤቴ ኪዳነ ምህረት ሆይ በአምላካዊ እደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አፍንጮችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ በቃል ኪዳን ጽኗ ጥርነት ከጠላት ጥፋት ጠብቂ። ያ ክፉዋውሬ ዲያብሎስ ሊውጠኛፉን በከፈተ ጊዜ በበትረ መዓት ራስ ራሱን ቀጥቅተሽ አጥፊው ለከና ፍርኪ። እመቤቴ ኪዳነ ምህረት ሆይ ስለ ኀጢአ ለምነው ማልፈው ይቅርባይ ከሚሆን አምላክ ዘንድ የምረትን ቃል ኪዳን ላስገኙ ከናፍሮች ሰላምታ ይገባል። የቃል ኪዳና እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በክብረ በዓል ከገሊላ እስከ ጎለጎታ የተመላለሽበትን የክብር አክሊል በኔ ባሕጡ አገልጋይሽ ራስ ላይ አቀናጂ ለአፉኪ እመቤት የኪዳን እምረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋት በረከት ለሚያስገኛፍሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ አንደበት በታሰረ አፍ በተዘጋ ጊዜ በተወደደው ልጅሽና የብዙ ብዙ የሚሆኑ መላእክቱ ፊት እንዳላፍር በተቀበሽው ቃል ኪዳንሽ ማጽናናለው ለአስናንኪ ለትክክለኛው አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ ንጹአን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ እኔ አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በደልን የሚወድ ጠላቴ ግብጻዊ የጸሎትሽ ክንድ ሙሴ በዋሻ ውስጥ ይቅበረው። ለልሳንኪ እመቤቴ ኪዳነ ምህረት ሆይ ከሥላሴ ፊት ከሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብስቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ስለ እስራኤል ደህንነት የአውሴ ነቢይ የሦስቱ አርዕስተ አበው የአብርሃም የይስሐቅና ያዕቆብን ቃል ኪዳን የሙሴን ባለሟልነት እንዳሳሰበ ስለ እኔም በመከራ ጊዜ የመታሰባ ቃል ኪዳንሽ አሳስቢልኝ። ለቃል እመቤቴ ኪዳነ ምህረት ሆይ የብርሃን ልብስ የተጎናጸፈ የመልአኩ የገብርኤልን የብስራት ቃል ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ የእግዚአብሔር የሉል ኃይሉ ማደያ ሆነሻልና ኃጣን ማዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታውና የቸርነቱ ቃል ኪዳን እንኳን ሰጠሽ፣ እሰይ እሰይ እያልና መሰግንሻለን። ለእስትንፋሲኪ እመቤቴ ኪዳነ ምሕረት ሆይ በኬይሲ ዲያብሎስ መርዝ የቈሰሉ የኀጢአንን ነፍሳት ፈውስና ጤና ላስገኘ እስትንፋስሽ ሰላምተ ይገባል። የቃል ኪዳን እመቤት ሆይ በቃል ኪዳንሽ ኀጢአቴን አስተሰሪልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ለጎሮኤኪ ለጎሮ እመቤት ኪዳነ ምህረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጎሮሮሽ ሰላምታ ይገባል። የቃል ኪዳና እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናቴ ሆይ በቃል ኪዳንሽ አረጋግኝ። ለክሳድኪ እመቤቴ ኪዳነ ምህረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷን የመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳና እመቤት ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦና የተጠገተች ሰውነቴን አረጋጊያት። ለመታ ክፍት ይቂ እመቤቴ ኪዳነ ምህረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናፀፉ ትከሾች ሰላምታ ይገባል። የቃል ኪዳን እመቤት ሆይ፣ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይ። ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ሰጂኝ። የሃይማኖት ያለኝታ ፍጹም ተስፋ ያንቺ ነሽና ለዘባንኪ እመቤቴ ኪዳነ ምህረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ስምሽን በስሙ ላይ ሰየመውን በኋላኛ የቱ የፍርድ ሰዓት ደሙን ባያሰለጥነው አንቺ ቅርባይናቱ የቃል ኪዳን አስራት አድርገሽ ተቀበዩ ለእንግድ አኪ እመቤቴ ኪዳነ ምህረት ሆይ በእንግድ አሽ አካባቢ ለምትገኘው ሕጽንሽና በግራ በቀኝ ላሉ የቃል ኪዳኗ እመቤት ሆይ ምድራዊትና ሥጋዊት ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካምን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማለድሻለው ለመዛር ኤኪ እመቤቴ ኪዳነ ምረት ሆይ ረቂቅ ባሕርያ መለኮ ከሥጋሽ ሥጋ ከነፍስሽ ነፍስ ነሥቶ ሰው የሆነ ክርስቶስን ታቅፎ ለተንከባከቡት ክንዶችሽና ክርኖችሽ ሰላምታ ይገባል። የቃል ኪዳና እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ አጥም ቢሆን እንኳን በመንግስተ ሰማይ ከአንቺ ጋር ነክሱ ይኖራል። ለእመታትኪ እመቤቴ ኪዳነ ምህረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩንን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ የምረት ቃል ኪዳንሽ በኔ አስፈጽሚ ተረጋሚ የነበረ ሳሚን ሰለሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስ እርሱ ተረጋሚ ነውና። ለእራይ ኪ እመቤቴ ኪዳነ ምህረት በታላቋ መቅደሰ ኦሪ ሳለሽ ሰማያዊ አመላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥ ለተቀበለ ተቀበለ እጆችሽ መዳፍ ሰላምታ ይገባል። የቃል ኪዳን እመቤት ሆይ እንደዚህ ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬ እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ለአጻብኢኪ እመቤቴ ኪዳነ ምህረት ሆይ ንጹዋን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ ጥፍሮችሽ እንዲሁም የአማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ውጡቶችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ በዘመነ በልግ የተገኘሽ የጽጌሬዳ አበባ ነሽ እኮን። ስለዚህ ለሰይጣንና ለተከታዮቹ ከተዘጋጀ ካነሳት በቃል ኪዳንሽ ኃይል እድንዝን። የድንግልና ወተት በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደንግባትሽ እማጸናለው። ለገባዋት ኪ እመቤቴ ኪዳነ ምህረት ሆይ በማይጠወልግና በማይረግፍ የወርቅ አመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ኃጣን ወደ ሲኦል ጨለማ ባወረዱ ጊዜ እኔ አገልጋይሽን ከነርሱ ነጥለሽ በቃል ኪዳንሽ ጎን መቆፊያ አቁሚ። ኃጢአን በሕይወታቸው ሳሉ ከጻድቃን ጋር መተባበር ጠልተዋልና። ለከርስኪ መቤቴ ኪዳነ ምህረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመገብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳና መቤት ሆይ የእግዚአብሔር ሕግ ታቦት የተባልሽ ጽዮን ማርያም አንቺ ነሽኩ። ስለዚህ የቃል ኪዳን ሽፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሴጣን ወጥመድ ያስገባልና ለልብኪ እመቤቴ ኪዳነ ምህረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗም እመቤት ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢ ለህንም ብርትኪ እመቤቴ ኪዳነ ምህረት ሆይ የብር ጉትቻ ፈርጥ ለሚመስለው እምብርትሽ እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳና እመቤት ሆይ ክብርት የአምላካችን የክርስቶስ እናት እንደ መሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽኛት። ለድንግልናኪ እመቤቴ ኪዳነ ምህረት ለአምስቱ ሕዋሳተ አካል መመኪያ ለሆኖ ድንግልና ሰላምታ ይገባል። የነባቢት መቅደስ አእማድ ምሰሶ ለሆኑ አቋያዝሽም ሰላምታ ይገባል። የቃል ኪዳናመቤት አመቤት ሆይ የእግዚአብሔር ሕግ ታቦትና የሐዲስ ኪዳን ጽላት አንች ነሽ እኮ። አሁንም መድኃኒተ ሥጋዬ ነፍሴ ይሆን የልጅሽን ደም ከእግር እስከ ራስ ጠጉሬ ቀብኝ የልጅሽን ደም የነፍሴን ደዌ ይፈውሳልና ለአብራኪኪ መቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ የአብ አካላዊ ቃል ተቀብለሽ በማኅፀንሽ ወሰንሽው። አጣን ወደ ገሃነም እንድጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝልኝ፣ ማልችልኝ ለሰኮናኪ እመቤቴ ኪዳነ ምህረት ሆይ የሄሮድስ ጭፍሮች የቤተልሔም ሕፃናትን በፈጁ ጊዜ በሾውና በእንቅፋት የተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳን እመቤት የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለምን ሶስ ባሕሪዋ ብለ በእውነት ኮንናት አለ ብለሽ አምላክን ጠይቅልኝ ዘንድ እማፀንሻለው። ለአጻብኢኪ እመቤቴ ኪዳነ ምህረት ሆይ እያንዳንዳቸው ብርሃናዊ አጽፋን ለተሸለሙ ከጫሞችሽ በፊት በቀዳሚነት ለሚገኙ ለሁለቱ እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳና እመቤት ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢያቴን ሸሽገሽ ንጹህ አድርጊኝ። ለቆሚኪ እመቤቴ ኪዳነ ምህረት ሆይ የትሩፋት አየር ላሳደገውና የኃጢያት ኃይለ ንፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ ያድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖረውስ ኖሮ በበላዬ ሰብን ነፍስ ማዳን ባልተቻለ ነበርና፣ ለመልክኪ እመቤቴ ኪዳነ ምህረት ሆይ ከኤልሳቤጥና ከአና መልክ ይልቅ በደንግባቱ በውበቱና በልምላሜ ላይ ልዩ ለሆነው መልክ ሰላምታ ይገባል። የቃል ኪዳን እመቤት ሆይ በሥጋ በነፍስ በውጭና በውስጥ ድንግል የምትሆኝ ክብርት እመቤቴ ንሽና በፈጣሪ ፊት ፍጹም ባለማልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሁነኝ። ለጻተ ነፍስኪ እመቤቴ ኪዳነ ምህረት ሆይ የሚያስፈራ መላከ ሞት ጥቁር ጥላውን ሳይጥልብሽ እሱም ራእዩን ሳያሳይሽ የብርሃን ጸዳል ለማየት ብቻ ለተለየችው ለነፍስሽ መውጣት ሰላምተ ይገባል። ለበድነ ሥጋኪ እመቤቴ የኪዳነ ምሕረቱ የአብ የባሕርይ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ አልዘገየው። በድነ ሥጋይ ሰላም የቃል ኪዳን እመቤት ሆይ ጻርቃንን ብታጅኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኀጢአንን ለማዳን ተፋጠኝ። ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳና እመቤት ሆይ እኔ የኃጢያንን ቅባት አልቀባም ብያለሁና ቃል ኪዳኔ ለምን ተስፋ ታደርጋለ? እርዳታዬን ስለምን ትፈልጋለ? ሳትፊ በችግሬ ጊዜ ፈጥነች በመድረስ ይቅርታን አድርግልኝ። ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡበት መካነ መቃብር ሰላምታ ይገባል። የቃል ኪዳና እመቤት ሆይ እኔ ሟች የምሆን አገልጋይሽን በሞቴ ሰዓት ፈጥነሽ ድረሽልኝ። በክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና ለትንሣኤ ስጋኪ እመቤቴ ኪዳነ ምህረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የስጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳን ባለቤት ሆይ የአባታችን ያዳም የጥንት የመዳኑ ተስፋችንሽ ቃል ኪዳንሽና ጸሎትሽ ከርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ጉድጓድ ውስጥ ተዳፍኖ በቀረ ነበር። ለፍልሰተ ሥጋኪ መቤቴ ኪዳነ ምህረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የህይወት ህንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳን እመቤት ሆይ የዓለም ሁሉ መድኃኒት ሆይ ነፍሴም በቃል ኪዳንሽ ሳድኛ ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሽልኛልና። ነአኮቶ ለእግዚአብሔር መቤቴ ነቤቴ ኪዳነ ምህረት በችግረኞች በሽግረኞች ጉባኤ ማዕከል የመታሰቢያሽ ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግናለን። የቃል ኪዳን እመቤት ወይ ስለሆነ መቤቴ ማርያም ሆይ በዚህ በአርባ ሁለቱ ድርሳናት መልክሽን የሚጸለየው ሁሉ በትንሣኤ ጊዜ በክብር ተቀብለሽ በህይወት ነፍሱ ራስ ላይ ሰማያዊ አክሊለ መንግሥት አቀናጂ ስብሐት ለኪ መቤቴ ኪዳነ ምህረት ሆይ ወላዲ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስም በሚመሰገንበት ገንዘብ ለአንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑ በየሰዓቱ ትጠብቂኝ። ዘለ ዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ መቤቴ ኪዳነ ምህረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በጋዳምን የምትፈልጊ ለአንቺ ሰላምታ ይገባል። ሰላም ለኪ የቃል ኪዳን እመቤት ወይ የምሕረት ቃል ኪዳን ምልክት ትሆኚ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆሙሽ ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለኀጢአተኛ ሁሉ የመዳን ምልክት ለሆንሽ ለአንቺ ምስጋና ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ፣ የሰማያውያን ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምህረቱ የሚዛኑን ክብደት በውሃ የምታስለው ውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠር ይልኝ። ሰላም ለኪ እመቤቴ ኪዳነ ምህረት ሆይ በጎ ስራ በመስራትና በትሩፋት ተገድን ለመጽደቅ በተሳንን ጊዜ አንቺ መጠጊያ መከታ አድርገሽ አለውና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። ሰላም ለኪ መቤቴ ኪዳነ ምህረት ሆይ የሰማያዊ መንግስት መገኛ መደነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት ትንሣኤ ዘጉባኤ እስኪሆን ድረስ በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምህረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ አሳነጸውን፣ መታሰቢያሽን ያደረገውን በስምሽ ጸለዩን ከበረከት ታሳትሹና ይቅር ባይ ከሜውን ልጅሽ ይቅርታን ታሰጪ ዘንድ ሰላም እያል ከፊትሽ ውድቂ በቃል ኪዳንሽን ማጸናለው መቤታችን ማርያም ሆይ ወንዶችና ሴቶች ባሮችሽን በክፉ ሰዎች እጅ ከሞደግ በቃል ኪዳንሽ በልዩ ጠላት በዲያብሎስ ወይም በሴጣን ኃይል ተይዞ ከመቀጥቀጥ በእግራጋን ከመረገጥ ተመረገት ለዘላ ዓለም አሚን።